በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕጣን ለቤተ መቅደስም አገልግሎትን ይውላል። ሃያ አራቱ ካህናተ ሰማይ ዕጣን የተሞላ ሰማያዊ ማጠንትን በእግዚአብሔር ዙፋን ፍትን እየሰጎዱ ለዓለምም ድህነት እየምለምኑበት ነው። የቤተ ክርስቲያንን ካህናትን መንፈቀ ሌሊትን በነገን ጊዜ በቅዳሴን ጊዜ በየማዕዘኑም ዕጣን ያጥናሉ። ቅዳሴውንም ጸሎትንና ልመናውን ወደ እግዚአብሔር ያሳርግበታል። ስለ ዕጣን የመጽሐፍ ቅዱስ ማስረጃ